ያንዲ አካባቢ ልጆች ነን። ድንግልሽን ሰተሽዋል አረንጊዛ ብሎ ነገር ነው እኮ ሙስሊም ነኝ ነፍሴ ገና ዝኩና ነው ብሎ ኒካ አሰር። ሙስሊም ነኝ ነፍሴ ብሎ ነው ታሰር

ሙዲያ ያዙብኝ። ምን አስባችሁ ነው? ሀያት እየቀለድሽ ነው ወይስ እውነትሽን ነው? አመቷ እያለቀሰ እኮ ነው። ተምር አሁን በኝ ቆይ። ሌላ ሴትም አራተኛ ሴት የሚያስገባው

ብርሽን ቢያሰጭ ወንድ ልጅም አትመኒ። ባልተመጣልሽ ኒካ አሰሪ ወደ ኒካ በዩ እሺ። ዳሌሽን ደግሞ ያወጣሽ አጨፍሪ። ዳሌ ዳሌ ዳሌ አትበይ ማሪ ወንደሽሽ ጨፍሬውያ ነው የፈለገ የፈለገ ጨፋሪ ቢሆን፣ ምን አይነት ሚስት ነው የምትፈልገው ስትዪው፣ የማነኛ ነው የሚልሽ። አውቆ ነው። ዝዳሽ ስታምሪ የሚልሽ ውሸቱን ነው፣ ውሸቱን ነው። አታምሪም እያልሽ ነው ውሸቱን የሆነው። ላላላ ታምሪ አለሽ፣ አታምሪ አላልኩ እና እዚ ጋር አሁን አንቺ ዳሌሽን አዙረሽ ስጨፍሪ ተምሬ እኔ ውዴ በቃ ምናምን የሚሉሽ አውቀው ነው። አሁን ያ እኔ ውዴ ያልሽው ለትዳር ብትጠይቂው አይፈልግም። ኢማነኛ ለራሱ ሁሉም ያለ ጨፋሪ ሆኖ የሚፈልገው ኢማነኛ ነው። ጭራሽ የእኔው ነኝ የምጠይቀው ለትዳር እንደው ብትጠይቂው